በደማስቆ ሶሪያ በሚገኘው የቅዱስ ኤልያስ ግሪክ ኦርቶዶክስ ቤተ ክርስቲያን ላይ በደረሰው አስከፊ የሽብር ጥቃት ከሃያ በላይ ንጹሐን ምዕመናን ስሞቱ በርካቶች ደግሞ ቆስለዋል። ይህ አሰቃቂ ጥቃት የጸሎት አገልግሎት እየተካሄደ ባለበት ወቅት የተፈጸመ ሲሆን በሶሪያ ዋና ከተማ ውስጥ ከፍተኛ ድንጋጤም ፈጥሯል። ይህ ጥቃት በሃይማኖት ነፃነትንና በሰላማዊ አምልኮ ላይ የተሰነዘረ ጥቃት ሲሆን የአምልኮ ቦታዎች የሰላም እንጂ የጦርነት መድረክ መሆን እንደሌለባቸው ያስገነዝባል። አሶሼትድ ፕሬስ እና ሮይተርስ እንደዘገቡት ከሃያ በላይ የሚሆኑ ምዕመናን በጸሎት ላይ እያሉ ህይወታቸውን ያጡ ሲሆን ሃምሳ አምስት የሚሆኑት ደግሞ ከባድና ቀላል ጉዳት ደርሷል ሶባቸዋል። እጅግ አሳዛኝ መረጃ ነው። ሶሪያ ላይ የተሰማ ያለው በጣም በሚያሳዝን ሁኔታ ክርስቲያኖች ላይ የተፈጸመው የሽብር ጥቃት ሶሪያ ላይ ያሉት የሽብር ቡድኖች በጣም የሚያሳዝነው የተፈጸሙበት ጥቃትን ዓለምን እያነጋገረና ያሳዘነ ክስተትም እንደሆነ ጭምርም ነው። ሶሪያ ላይም ከፍተኛ ድንጋጤንና ሀዘንን እንደፈጠረ ጭምርም ነው። የሶሪያ አሸባሪ ክርስቲያን ሙስሊም አይለም። በጣም የሚያሳዝነው ሁሉንም እንግዲህ ጨፍልቆ ነው። በዚህ በፊትም ሙስሊሞች ሴቶችን ለምን ፊታቸውን አልሸፈኑም በማለትም አሲድ መድፋታቸውም የሚታወስ ነው። እጅግ አሳዛኝ መረጃዎች ናቸው ከሶሪያ የተሰሙት። ሚኪ ነኝ ከሚኪ ታቦር ኒውስ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ጫጭር የሀገር ውስጥና የዓለም አቀፍ መረጃ አግኙ። ሰላም ቆዩልኝ።